አሰላሙ አሌይኩም ራህመቱላ በረካቱ። ድና ተከብራችሁ እህቶቻችን ቤተሰቦቻችን፣ እንደታላችሁ ደህና ናቸው። እኛ ደህና ነን፣ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ አማን ነው። እኛ ደህና ነን። በያላችሁበት ሰላማችሁ ብዙ ትርፍ ይበለልን። ዛሬ ደግሞ እንግዲህ ለእህታችን ወደ ገነቴ ውቢቷ ገነቴ የሚሄድ ላቀች ምጣድ ማለት ነው እና እዚህ ለቤተሰብ ጤፍ አለ። ይህ ሰርገኛ ጤፍ ማለት ነው የምታዩት ቆንጆ ምንም ነገር የሌላት ማለት ነው። ምንም ነገር የሌላት ፍርት ያለች ቆንጆ ጤፍ ነው የገዛሁላት። እዚህ ጋር ደግሞ ከሰል ገዝቼላታለሁ። ቆንጆ ከሰል፣ ምርጥ ከሰል ማለት ነው። እንግዲህ ከሰል ሲገዛ እንደዚህ ግብዳ ግብዳ የሆነ ከሰል በጣም አስፈላጊ ነው ማለት ነው። ከሰል ለምትገዙ ልጆች፣ ምናልባት ክፍለ ሀገርም ያላችሁ እና ስትገዙ እንደዚህ ወፍራም ከሰል ሲሆን ሁለት ሶስቷን ስታያይዟት የፈለጋችሁትን ነገር ይሰራላችኋል ማለት ነው። እዚህ አንድ ኩንታል ከሰል ነው የገዛሁላት እና እዚህ ሁለት ኪሎ እንትን አላት ስኳር፣ 1 ኪሎ ቡና፣ 2 ኪሎ በርበሬ፣ አምስት ኪሎ ሽሮ፣ ዘይት 3 ሊትር ሀያት አለች ማለት ነው። እና እንግዲህ ያው ይሄ ምጣድ እንደሚታዩት ከነ ዋጋቸው እነግራቸዋለሁ ማለት ነው። አሁን ባለበት ሁኔታ ይሄ እንግዲህ ማገዶ ቆጣቢ ምጣድ ነው። ይሄ ውስጥ እንደምታዩት ሰራሚክ በደምብ እንዳይግል ተቀብቷል ማለት ነው። አንዳንድ ልጆች ማለት ነው ከደሴ ዝም ብሎ ገዝተው ሲጠቀሙ ሳይ ይሄ ውስጡ ሰራሚክ ነገር እንደዚህ እንትን ጀሱ የለውም ማለት ነው። እና ሲግል ያ ኃይለኛ ነው ማለትም ይሄንን መጨበጥ አይቻልም ማለት ነው። ይሄንን ከንፈሩ ምናምን ስትነኩት ሊያቃጥል ይችላል። ይሄ ግን እሳቱን ይከላከልለታል ማለት ነው፣ ብረቱ እንዳይጎዳ። እና ይሄ ምጣዱ የሀገራችን ምርት ነው፣ የሀገራችን ምጣድ ነው። እህ ክዳኑም እንደምታዩት ነው። የጭስ ማውጫውም አለ። ይሄ እንግዲህ የተገዛው የተገዘው 5500 ብር ነው ማለት ነው። 5500 ብር ነው ይሄ ላቀሽ ምጣዱ ማለት ነው። እዚህ ጋ ጤፍ አለ። ይሄ ሰርገኛ ጤፍ ማለት ነው። ጤፍ በነገራችን ጋር ላይ ማንኛውንም እቃ እንደሚገዛ ጤፍም ዋጋው ይለያል። አሁን ምሳሌ ኩንታላሁን በ10000 ምናምንም ብር አለ ግን ጥራት ነው። ይሄ 11 ሺህ ሂሳብ ነው የተገዛው ማለት ነው። እንደምታዩት ጥርት ያለ ምንም ነገር የሌላት ጤፍ ነው። የገዛሁላት በ11 ሺህ ነው። 50 ኪሎ ነው። 5 ሺህ ብር ማለት ነው። እዚህ ጋር ደግሞ ይሄ ከሰል እንዳሳየዋችሁ ነው። መቶ ኪሎ ነው። ይሄን ደግሞ 1 ሺህ ብር ነው የገዛሁት ማለት ነው። ድቅቅ ያለው እስከ 800 ብር አለ። ማነው እስከ 900 ብር አለ። 9 ነው 8 እንኳን የለም ግን እንደ ከሰሉ ነው፣ እንደ ቃው ነው። ማንኛውም ነገር ምርት ስንገዛ ያው ታውቃላችሁ፣ ሁላችሁም ትረዳላችሁ፣ እና እንደ ምርቱ ነው። ይሄ አሁን ቆንጆ ከሰል ነው፣ ጥራት ያለው ነው። እኔም ለራሴ ለክረምት የገዝችለት አለች፣ ዝህና አይነ ማለት ነው። ይሄ በአንድ ሺ ብር ሂሳብ ነው የገዛሁላት ማለት ነው፣ ኩንታሉን ማለት ነው። እና እዚህ ዘይት ሀያት ዘይት አለች፣ ሀያት ዘይት ማለት ነው። ይቺ ዘይት ግን ያው ቆንጆ ናት። በነገራችን ላይ ግን ስትዙ ማለት ነው። እኔ እናንተን ሞራል እንትን አለልም እንጂ ስታዙ ፈሳሹን ብትገዙላቸው ለቤተሰብ ጥሩ ነው። ለምን ብትሉኝ፣ አሁን ላይ እያየ ነው ነው በቃ ምንም ነገር ይሄ ዘይት ማለት ነው። ወላህ ነው ምላቸው እንትን አይልም ጣዕም የለውም። ምንም ምንም ዘይት ዘይት የሚባል ጣዕም የለውም። እኔ ወላህ ሳምንት አያስጠቅመኝም ይሄ ማለት ነው። እና ያ ፈሳሹ ግን ማሻአላህ ነው። ወላህ አንደኛ ለጤንነት ጥሩ ነው። በተለይ ጨንጓራ ምናምን ላለበሰው ፈሳሹ በጣም አስፈላጊ ነው እና ዘይት ስታዙ፣ እንደ ምክር እንደ እህትነት የምመክራችሁ ነገር ፈሳሹ የምታደረጉላቸው ለቤተሰብ ጥሩ ነው ማለት ነው። እና ደግሞ ይሄ ቡና የተገዛው እንግዲህ ስንትና ዘጠቃ ማም፣ ይቺ ዘይቷ ዘጠኝ ከሀምሳ ነው የተገዛችው። አንድ ሺ ሁለት መቶ ደርሳ ነበር። አሁን እየቀነሰች ነው ማለት ነው። እና ዘጠኝ ከሀምሳ ናት። ይሄ ቡና የተገዛው እንግዲህ ስንት ነው? ማሜ ቡና አንድ ሺህ ብር ነው። ያው እንግዲህ ማሜ ከጓደኛው ነው እየተረከበ የሚያመጣው ቡና ካስተመር አለው ማለት ነው። እንግዲህ ያው ሌሎቹ ሌሎቹ ነው እኔ እንትን ነው ማለት ነው። እዚጋ ደግሞ ስኳር አለ እና የስኳር ደግሞ ኪሎ ሁለት ኪሎ ነው ሶስት መቶ ብር ነው ኪሎ መቶ ሀምሳ መቶ ሀምሳ እዚጋ ደግሞ ራስ ያዘጋጀው ላስ በርበሬ ያለ ራስ ይቀምም የኔ ካሜራ ነጣር ጎታል እንግዲህ እንደምታዩት እንጂ ምርጥ ምጥን ያለ ሽሮ በርበሬ ሽሮና በርበሬ ነው። እኔ ማዘጋጅ አልሐምዱሊላህ። እንዲያው ቤተሰቦቻቸው እየመረቁኝ እየደወሉ እያመሰገኑ ነው። ወላሂ አልሐምዱሊላህ ረብላለሚን እኔ ራሴ አጥቤ ራሴ አዘጋጅቼ ነው እንትን የምለው ማለት ነው። እዚህ ጋር ደግሞ ምጥን ሽሮ አለ አለ አምስት ኪሎ ማለት ነው። ይሄ እንግዲህ የተገዛላት በስምንት ከምናምን ሂሳብ ነበረ? አሁን ግን በርበሬ የምታዙ ልጆች አንደኛ ደረጃ በርበሬ የሚባለው አንድ ሺህ ብር ገብቷል ማለት ነው በርበሬ አንድ ሺህ ብር ገብቷል እሷ ግን ይሄ ቢያንስ እንኳ የ አምሳ ብር ከአንድ ኪሎ መቶ አምሳ ብር አካባቢ አድናለች ማለት ነው ይህም ሽሮም እንደዛው ነው ሽሮም የተወሰነ ሰት አድናገርም አሁን ጨምሯል ማለት ነው እና ይኸው ምጥን ሽሮ ነው ብርቱካን የመሰለ ሽሮ ነው ያተር ሽሮ ነው እና ይህንን እንግዲህ እንደፈለገች ያደርጋሉ ማለት ነው። ማዘሯ እና ሄው ዝግዝ ይችላል ማለት ነው። ውድ ሄቶች፣ አሁንም ደግሞ ለቤተሰቦቻችሁ ሰዎቻችሁ ማዘዝ የምትፈልጉ ዘዙን። ይሄ አሁን ጠቅላላ ስንት ፈጀ ለምትሉ ምናልባት ሀያ ሺህ ብር ነው የፈጀው ማለት ነው። ይሄ ጠቅላላ ከነክሰሉ እንትኑ እንደገና ይሄ ጤፉ ምጣዱ ይሄ ሁሉም ሆኖ ማለት ነው ሀያ ሺህ ብር ነው የፈጀው ማለት ነው። እና እንግዲህ ያው ትራንስፖርት ገነት ድረስ እንትን እንደሚወስድ ደግሞ አናውቅም። ያው ትራንስፖርት ተባብለን ነው እቃውን አይተው ነው መገመት የሚቻለው። ዝም ብለን ይሄን ያክል ትራንስፖርት ብለን መናገር አንችልም ማለት ነው። እህቶቼ እንግዲህ ማዘዝ የምትፈልጉ አሁንም ኮሜንት ላይ ቁጥራችሁን እናስቀምጥላችኋለን። እየገባችሁ ዘዙ። ለቤተሰብ እንዲህ ጥን ምጥን ባለ መልኩ አሽገን ለቤተሰቦቻችሁ እናደርሳለን ማለት ነው። በዚህ አጋጣሚ ደግሞ አንድ የምነግራችሁ ነገር ማለት ነው እህቶቻችን ወላሂ እናንተም የልፋትን የድክመትን ነገር ታቆታላችሁ እና ብዙዎቻችሁ ወላሂ በጣም አትታአቡን ማለት ነው፣ አታድክሙን። ለምን ብትሉኝ አሁን አንዳንድ እህቶች በውስጥ ይገቡና እንትን የፈርኒቸር እቃዎች ማለት ነው አሁን አልጋ ምናምን፣ ቡፌ፣ ቁም ሳጥን፣ ቲቪ ስታንድ ምናምን እስኪ ንገሩን፣ ፎቶ ትልኩና የዚህን ሂሳብ ጠይቁና ንገሩን ትልኛላችሁ እኛ እኮ ጊዜያችን መስዋዕት አድርገን ሄደን እዛ እናንተ ትገዛላችሁ፣ እኛም እንጠቀምበታለን፣ እነሱ የሚጠቀሙበታል ብለን ነው የምንጠይቀው ማለት ነው። ከዛ ከዛ ከሰው ሂሳብ ጨርሰን ተከራክረ ምናምን ሂሳብ ተጨርስን በኋላ እናንተ ላሽ ትላላችሁ ማለት ነው። እና እንደዛ እንደዚ አይነት ነገር በጣም ይከብዳል፣ ያስጠላል። እናንተ መግዛት ከሌለባችሁ መጠየቅ ብቻ ከሆነ በሶሻል ሚዲያ ላይ በማንኛውም ላይ ታገኙታላችሁ። ከአዲስ አበባ እስከ በየማንኛውም ሀገር ማለት ነው ስለሚለቀቅ፣ ራሳቸው ፈርኒቸር እቃዎች የሚሰሩ እነሱ በየሚዲያው ላይ ስለሚለቁት ከዛ ማየት ትችላላችሁ። እኛን እንደዚህ ጠይቁና ንገሩ እንደዚህ ምናምን ነገር በጣም ያስጠላል ማለት ነው። ወላሂ ብዙ ልጆች በጣም አሳፈሩን። እንደውም ልጀምረ ወይ እንዴት ነው? ወላሂ ነው ምላችሁ እያለን እራሱ ሰውየው ማለት ነው እኛ እራሱ መልስ ስናጣ ወላሂ አፈርን። ማለትም ሂሳብ አስጨርሰን ሁሉ ነገር ጀምርልን ብለን መተን እዚህ ቤታችን ስንደርስ ስንጠይቃት ጠፋች ማለት ነው። አልፈልግም ብዙ ናቸው አይደል እና፣ እንደዚያ እንደዚያ አይነት ነገር በጣም ይከብዳል ወላሂ። አሁን የድሮ እና የአሁን እኮ አንድ አይደለም ስታስቡት። ምናልባት አሁን በስድስት ሺህ በሰባት ሺህ የሚገዙት የሚሰሩት እቃዎች አሁን ላይ የለም። የሚገርማችሁ ነገር እኔ ቁምሳጥ እንደመጣሁኝ ጠየቅኩኝ። አሁን አስራ ሰባት ሺህ አለኝ እንደ አስራ ሰባት ሺህ ገዝቼ እንደ ይሄን ያክል እያልኩኝ ተነባባሪ ነው። ባላስድስት ተከፋች ተከፋሽ ነው፣ ምርጥ ነው ብታዩ። እና ልገዛው እያልኩ ቆይ፣ አረ እስኪ ቆይ፣ ቀስ ብዬ ገዛዋለሁኝ አልኩኝ ሳልገዛው። አሁን ባለፈ ስጠይቅ ስም ደርሷል መሰላቸው ወደ ሰላሳ አምስት ሺህ ደርሷል ማለት ነው። አስራ ሰባት ሺህ የነበረው እኔ ባቢን ሳልወልድ ከሁለት ዓመት በፊት 17 ሺ የነበረ ቁም ሳጥን አሁን ወደ 35 ሺ ብር ተጣግቷል ማለት ነው። እንግዲህ ሰው እስከ 40 ሺ ማ 50 ሺ ማለ እና አሁን የዛሬ አመት የዛሬ ሁለት አመት ያያችኋቸው ምርቶች አሁን ላይ እየጨመሩ ነው፣ ከቀን ቀን እየጨመሩ ነው ያሉት። እነሱም ቀለሙ ይላሉ፣ ጣውላዎቹ፣ ሁሉ ነገሩ ማቴሪያል ይወዛደራል። ያ ያ ስለ ለነሱ በጣም አክሳሪ ስለሆነባቸው ነው እየጨመረው ማለት ነው። እና አሁን እንደዚህን ያክል ነው ስንላችሁ እየደነገጣችሁ እምትተው አላችሁ ማለት ነውና፣ መግዛት ከሌለባችሁ እናንተ መግዛት ካለባችሁ፣ ሀቂቃትን በቃ ሀቂቃ ከሆናችሁ በቃ ተፈለጋችሁት ማለት ነው። ጠይቁን፣ እንጠይቃለን እኛም ዋጋውን፣ አካውንታችን እንለካለን። በራችሁን አስገቡ፣ እናሰራላችኋለን። ግን ጠይቀን እንተዋለን የሚባል ነገር ደግሞ ሀራም ነው፣ ወላሂ ነው የምላችሁ። እኛ እዛ እኮ ሄደን ጠይቀን እስከምንመጣ ድረስ እዛ አንድ ስራ ማድማት እንችላለን። ሰርቶ አደሮች ነን ማለት ነውና እንደዛ ባታደርጉ ጥሩ ነው ነው ማለት አንዳንድ እህቶች እና አሁንም ደግሞ በማንኛውም ሀገር ማዘዝ የፈለጋችሁ እዛዙን ከምጣድ ጀምረን እናدرسለን ማለት ነው አልহামዱሊላሂ ምጣዳችንን በየ ማንኛውም ቦታ ርቀት እንኳን አይገድበውም ፌሮቻችን መልካም ናቸው ጥሩ ያላቸው ናቸው በማንኛውም ሀገር ያደርሱልናል ማለት ነው በክብር ነው የሚያدرسልን ወላይ ነው ማለትችሁ ማሻአላህ አሁን ሰሞኑን አንድ ላቀሽ ምጣድና አንድ ኤሌክትሪኩ ምጣድ ነበረና። ወላሂ በስርዓት ነው የደረሰው። በስርዓት ማለት ነው፣ ከላላ ነው እና እኔ በጣም ሰግቼ ነበር። ያ መጣድ እንደ ሁለቱ መጣድ በአንድ ጊዜ ባልተሰበረባት እያልኩ ነበር። አልሐምዱሊላሂ ደርሱላታል ማለት ነው። እንደውም ከዛም ወዲያ እየደረሰ ነው አልሐምዱሊላሂ። አሁንም የምትፈልጉ ካላችሁ፣ ኮሜንት ላይ ቁጥራችን እናስቀምጣለን፣ እየገባችሁ ዘዙን እናደርሳለን፣ እንሰራለን ማለት ነው። ለእናንተም ለእኛም ይሄ ጥሩ ነገር ነውእና ለጓደኞቻችሁ ይሄን ቪዲዮዋችን ሸር እያደረጋችሁ ላይክ እያደረጋችሁ ተባበሩን ማለት ነው። እንወዳችኋለን። እንግዲህ ሌሎችን ባያችሁበት አይናችሁ አትዩን። አልሐምዱላህ እኛ ለኢላህ ብለን ነው የምንሰራው። ዛሬም ነገ የሚያውነን ማለት ነው። አልሐምዱላ የሰው ሀቅ ወደ ኋላ ይጎተታል እንጂ ምንም ቢሆን ያሳፍራል እንጂ አያስደሳም። አልሐምዱላ እኛ እንደዚህ አይነት ነገር በውስጣችንም የለ ማለት ነው። አልሐምዱላ መጨረሻችን አላህ ያሳምረው። ደግሞ አንዳንድ ጊዜ የሶሻል ሚዲያ የሚጠቀም ሰው እኮ አንዳንድ ነገር ቢያጭበረብር ወላሂ እጅ ተፈጅ የሚያዝ ነው ማለትም ቁጥር አለ፣ አድረሻ አለ፣ ሁሉ ነገር አለ። እና እንደዚህ ማጭበርበር የሚመቻ አይደለም ማለት ነው። አላህም ደግሞ እኛ አይመራንም ያሳፍራልም። እንግዲህ ሁላችሁም እንዳያችሁ ተሳዳ ና ያለ አለ። አሁን ወላሂ ይህን ሰሞን እነሱ ቀርቶን ያፍር ያለሁኝ በጣም ነው ያፈርኩት፣ ማለት ነው እና ያሳፍራል። ጅል ስራ ያሳፍራል ለእኛው ማለት ነው እና አላህ ኸይረኛ ያድርገን፣ ከደጋጎቹ ጎን ያድርገን እና አብሽሩ፣ የምትፈልጉትን አልባሳት እንፈለጋችሁ፣ ባልትና እንፈልጋችሁ፣ እንደዚህ የቤት አስቤዛ እንፈልጋችሁ፣ ማንኛውም እናደርሳለን ማለት ነው። ሰላማችሁ በያላችሁበት። ብዙ ትርፍ በልልን። ወሰላም አሌኩም